ሩታ ሰለመች። የሩታ ጓደኛ፣ የሩታ ፍቅረኛ ከሌላ ሴት ጋር መጣ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ይሳቅን የሩታ ፍቅረኛ፣ የሩታ ፍቅረኛ፣ የሩታ ፍቅረኛ ይለዋል ሰው ና ሰው ሴትና ወንድ ግን በምንም አይነት መንገድ መገናኘት የለባቸውም። እንዴ ማነው ይሲቅን የሩታ ፍቅረኛ ያደረገው? ሲጀመር የሩታ እኮ ፍቅረኛው አይደለም። እና ትናንት እየተናገረች ነበር፣ ምርጥ ጓደኛ፣ ንጹህ ጓደኛ ነው እያለች ነበር አደለ ሶ ሴት ልጅ የወንድ ጓደኛ እንዲኖራት አይፈቀድም ማለት ነው እንዴ? ብድን ነው ይሄን ያክል። ትናንትና እንግዲህ ሩታ ያው ሂጃብ ለብሳ ጓደኛዋን ለማስፈጠር ይሲቅም ማለት ነው የሆነ ቦታ ሄደው ነበረ እና ከዛ ቦታ እንዳውም በጣም ብዙ ክርስቲያኖች እንዳሉ ከጓደኞቻቸው ጋር የመጡ ጓደኞቻቸውን ለማስፈጠር የመጡ ብላ ስታወራ ነበረ። እና እንግዲህ ሂጃብ በመልበሷ ሙስሊም ናት፣ ሙስሊም ናት ሊያስብላት አይችልም። ሳውዲ አረቢያ የሚባለው ሀገር ብትሄዱ እኮ ሙስሊም ክርስቲያኑ መለየት አትችሉም። የምር ሁሉም ኒቃቢስት ነው፣ ኒቃቢስት ናቸው፣ ሁሉም ማለት ነው። ሁሉም ሁሉም እንደዚህ አይነት ነው የሚለብሱትና እንደውም የሳውዲ ጠበቅላል ጠበቅ ይላል። አይናቸው ሁሉ አይናቸው ብቻ ነው ማየት የሚችለው ምንም ነገር ማየት አይቻልም። ና እንግዲህ በሀገራችን ደግሞ ሙስሊም ክርስቲያኑ ተዋዶ ያለበት የሚለውን ነገርም አትርሱ። ይሄ አንድነታችን ነው። ና ይሄን ያደረገችበት ምክንያት ትናንትና፣ ያው ይሲቅ ፈተናውን አልፏል። ጽጌ ፈትነዋል ነበረ። ጽጌ ግን ራስሽን አዋረድሽ እንጂ እዚህ ጋር ምንም የለወጥሽው ነገር የለም ማለት እኔ ከንግግሮቿ የተረዳሁት ምንድን ነው እንዴ ይህ ሳቅ ዛሬ ምን ሆናል ዛሬ ምን ሆናል እያለች ስትነካካው ከዚህ በፊትም የሆነ የቀጠረችው አይነት ነገር ነው የተሰማኝ ስሜት ማለት ነው። የሱን ባህሪ በዚህ ደረጃ እንዴት ጠንቅቃ ልታውቅ ቻለች ና፣ ባህሪው እንደዚህ አይደለም እኔ ስለማውቀው ነው እያለች ነበረና። ብቻ አንዳንዴ የሆነ ክብራችሁን ጥላችሁ የምትሰሩት ገንዘብ ምንም አያደርግላችሁም። ገንዘብን እኮ ክብርን አይመልስም ክብርን አይተካምና በክብራችሁ ለምን እንደምታላግጡ ለምን እንደዚህ እንደምትሆኑ ባይገባኝም ግን ማንም ሰው ሰርቶ አይለው ሳይሆን ስሩ፣ ተለወጡ። ምክንያቱም በዚህ እድሜያችሁ እናንተ ገና ወጣት ናችሁ። ተሯሩጣችሁ ሰርታችሁ የምታድሩበት ጊዜ ነው። ግን የእናንተን ክብር የቤተሰብን ክብር እያዋረዳችሁ በዚህ ልጅ እረ፣ በፈጣሪ እና ምንድን ነው ጽጌ የፈተነችሁት? ህዝብ ብሎኝ ነው ስለ ጽጌ ያወራሁት እንጂ ማውራት አልፈለግኩም ነበረ እና አሁን ደግሞ የሩታ ፍቅረኛ ከሌላ ሴት ጋር ታየ። የሩታ ፍቅረኛ አይደለም ሲጀመር ይሳቅ፣ ጓደኛዋ ነው። ሲቀጥል ይሳቅ ደግሞ ከአንድ ሴት ከሁለት ሴት ብቻ አይደለም እኮ በጣም በጣም ብዙ ሴቶች አሉ። ቲክቶክ ላይ ያው ማስታወቂያ ነገር ይሰራል መሰለኝ። ይሳቅ እንደዛ ነው እና ከተለያዩ ሴቶች ጋር ቪዲዮ ይሰራል። ታዋቂ ልጅ እኮ ነው እንዴ። አንድ ሁለት ሶስት ተብለው እኮ የሚቆጠሩ ሴቶች አይደሉም፣ ከይሲቅ ጋር የሚሰሩት የምሬ ነው ብላችሁ በጣም ብዙ ሴት አለ። በጣም ብዙ ሴት ማለት ነው። እንግዲህ ብዙ ጊዜ እሱ የሚሰራው ቲክቶክ ላይ ነው። ስለዚህ እንደ ማስታወቂያም ነገር ስለሚሰራ ከነ ጽጌ ከነ ዳኒ ጋርም በደንብ በደንብ በቲክቶክ ላይ በደንብ ሲሰሩ ነበር ማለት ይታያሉ። ባንድ ላይ ማለት ነው። እየጨፈሩም ሆነ ምንም እያሉ በአንድ ላይ ነበሩና እና የሩታ ፍቅረኛ ሩታ ባለትዳር አይደለች እንዴ? ያው ባለትዳር እንበላት እንጂ። እንግዲህ ትናንትና ማለት ነው። አሁን በዚ ሰዓት አለች ሩታ ማለት የምንጾምበት ጊዜ ነው። ስለዚህ በሰዓት ደግሞ የተጣላ ከልቡ ይቅር የሚባባልበት በሰላም የሚጾምበት ጊዜ ነው አለች ሩታ። እና የእኔ ጥያቄ ደግሞ አንችና ብርሽ ለምንድ ነው ይቅር ማትባባሉት? ወይንስ እዚህ ካሜራ ፊት ነው ተጣላም ብላችሁ የምትመጡት? ከቤት ስትሆኑ አንችና ብርሽ ታወራላችሁ ወይ? አሁን እንግዲህ ሩታና ብርሽ ከአንድ ቤት ናቸው እኮ አስባችሁታል። ተጣልተው ግን ከአንድ ቤት ናቸው። እና በጣም የማይመስል ነገር እኮ ነው ግን እና እንግዲህ አብርሽ ከአንገቱ ላይ ያለውን አርኤ የሚለውንም እያወለቀ ማለት ያወልቀዋል ያደርገዋል። ለነገሩ እሱ እንኳን አላወለቀም ያው ቲሸርቱ ስለሚሸፍነው ነው እንጂ ብዙ ጊዜ ሩታ ደግሞ ቀለበቷን ታወልቃለች ታደርጋለች። ብቻ የአብርሽና የሩታ ትዳር መጨረሻው ምን እንደሆነ አናቅም። ነገር ግን ይሄ ይሳቅን የሩታ ፍቅረኛ የሩታ ፍቅረኛ እያላችሁ አታውሩ፣ ይኸው እሷም ተናግራለች ማለት ጓደኛዋ እንደሆነ ማለት ነው። እና ልጆቹ ስራ እየሰሩ ነው።